ሰላማችሁ ይብዛ ውድ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን የደህና ነኝ። ዛሬ እንግዲህ የአለዋ ፀጉር ማንሻ አሰራር ይዤላችሁ መጥቻለሁ። በነገራችን ላይ እኔ ከእንግዲህ የመጀመሪያ ጊዜ ልሰራው ነው። አብረን ነው የምንሰራው፣ አብረን እናያለን ውጤቱም። ማለትም እኔ ከአሁን በፊት የምጠቀመው ከውጭ በመግዛት ነው። እንደዚህ ይሰርቻል አቅም በእውነቱ ግን፣ አሁን ደግሞ እስኪ እቤት ለስራ ልሞክረው ማለት በቃ፣ እስኪ ምን እንዳይመስል ሊሆ ብዬ ነው። እና አብረን እንየው። እንግዲህ አሰራሩን እንግዲህ አሳያችኋለሁ፣ አንድ በአንድ ውጤቱን ደግሞ አብረን የምናየው ይሆናል ማለት ነው። እዚህ ጋ ስኳር፣ አንድ ብርጭቆ ስኳር እንትን ብያለሁ። ያው የምፈልጉትን የመጠን ያህል ነው እንትን የምሰሩት ማለት ነው። እንግዲህ እኔ ይህን ያህል ይበቃኛል ብዬ እንትን ብያለሁ፣ አዘጋጅቻለሁ። እዚህ ጋ አንድ ብርጭቆ ስኳር አዘጋጅቻለሁ። እዚህ ጋ ሎሚ የሚጨምቅ ያለውኝ እዚህ ጋር ደግሞ ውሃ አዘጋጅቻለሁ። አንድ ኩባያ ውሃ በዚህ በካሳው በብርጭቆ ለክቸ ነው እንትን ያልኩት ማለት ነው። እንግዲህ እስኪ ወደ አሰራሩ እንሄዳለን። ስኳር አድርጌዋለሁ በረድስቱ ላይ። ያው እኔ በዛ ያለ ስለፈለግኩኝ ነው። አንድ የስርት አድርጌ ቁጭ ማለት ስለፈለግኩኝ ያው በዛ አድርጌዋለሁ ማለት ነው። ሉሉ እዛ ውሃሉ ይቀላቀለዋለሁ። ከዛ እንቀላቀለዋለን ስም ከዛ ነው ማስለዋለን ማለት ነው። እዛ ሰዓት ላይ እንጣደውና እንግዲህ ውጤቱን አብረን የምናየው ይሆናል ማለት ነው።

ዝም እንዳትሉ እንደዚህ ከጣዳችሁ በኋላ አማሰርት ማማሰራችሁ እንዳስረው። ስለዚህ እዚህ ጋር እንግዲህ ውሃው ስንሽ ፈላ እንዲድ ይሄ ሳስን ትንሽ ጨመር አድርጌበታለሁ። ያው እስኪ ፈላ ድረስ ማለት ነው። ሲፈላ ቀንሳለሁ። ምክንያቱም ቅንስ አድርጋችሁ አንተን ጠሉስ ነው የሚሉት እና ቀንስ አደርጋችሁ እንትን ማለት መስራት ማለት ነው። ትክክለኛ የነሱ እንዲመጣልን ማለት ነው። ትክክለኛ ማለት የውጭውን የውጭውን በነገራችን ላይ ያየሁት ቪዲዮ ትክክለኛ የውጭውን የሚመስለው ያኔ ከውጭ የምንገዛው ማለት ነው። ስለዚህ ያንን እንጆ እንዲመጣልን ባሉ መሰረት ይሰራል ማለት ነው። ለመናገር የመጀመሪያ ነው። እኔ ራሱ ጉድ ለማየት ያኔ በቃ እንትን እያልኩ ነው፣ ጓጉቻለሁ እውነት ትክክለኛ ይመጣል ያ የሚለው ማለት ነው። በእርግጥ መጥቶላችሁ አይቼዋለሁ። ሰርተውት እንደሚመጣ ባለሙሉ ተስፋ ነው። እና ውሃው እስከሚፈላ ድረስ ብዬ እሳቱን ለቀቅ አድርጌዋለሁ። እንትን ካለ በኋላ ቀነስ አደርገዋለሁ። ልክ የሆነ ውሃው ለመፍላት ምናምን ሲጀምር ቀንሰዋለሁ። እዚህ ጋ እንግዲህ መፍላት ጀምሯል። እሳቱን ቅነስ አድርጌዋለሁ። ልክ ሲፈላልኝ

እና ሰብስክራይብ እያደረጋችሁ ጀማሪ ነኝ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከአሁን በፊት ደግሞ አንድ ቻናል ነበረኝ እንደዚህ በአንዳንድ ችግር ምክንያት ተዘግቶብኝ ነው። ከዛ እሱ ሲዘጋ ምን ተስፋም አልቆረጥኩኝ፣ ሌላ ከፈትኩኝ ማለት ነው። ይሄ ደግሞ ሌላ አዲስ ቻናል ነው እና የመጀመሪያ ነው ረጅም ቪዲዮ ስጭንበት። እስከ ዛሬ ሾርት ሾርት ቪዲዮ ነው የምሰራበት ተመጭንበት ማለት ነው። ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ እንደምናየው እየተለቀለቀ ነው። እስኪ ያለው መጨረሻውን ይኸው እንግዲህ እዚ ጋር ደርሷል። ወርቃማ ከለር ይዟል አጠፋውና ከዛ ትንሽ ወረድ ሲል እንትንለዋለሁ። ወር ወርቃማ ከለር ይዟል አጠፋሁት። እንግዲህ እየበረደ ነው የወርቃማ ከለር ሰጥቶኛል። ትክክለኛ መቷል ማለት ነው። እንግዲህ በኋላ እልባው ላይ እናንቆረቁራለን እያደረኩኝ አሳያቸዋለሁ። እናየዋለን ማለት ነው። ግን ይ ትክክለኛ ከለሩ መቷል። አሁን አረፋው ስላልጠፋ ነው ሲጀመር። አረፋው ቢጠፋ ትክክለኛ ደግሞ ይለያል፣ ይበልጥ ማለት ነው። ግን እሳቱ ማለት ነው እሳቱ ቅንስ ካለ በጣም ብዙ ጊዜ ይወስዳል። ስለዚህ ምን ታደርጋላችሁ? እሳቱን ትንሽ ያኔ ለቀቅ አደርጋችሁ ልክ ወፈር ማለት ያኔ እንትን ምናምን ከውሃነቱ ትንሽ ለዘግ ስኳር እንዳለበት ሲያስታውቅ ይሆነ እንትን ይሌለ ለበስ ነገር የሌለ እንደዛ ማለት ሲጀምር እሳቱን መካከለኛ አድርጉት። መጀመሪያ ግን ለቀቅ አድርጉትና ለቀቅ አድርጉትና እንትን በሉት ማለት ነው። ከዛ ልክ እንደዛ አይነት ከለር ሲያመጣላችሁ ቀነስ አርጋችሁ መካከለኛ እሳት እንደዚህ ይመጣላችኋል ማለት ነው። እኔ መጥቶልኛል። እውነት ነው ማለት ነው። እንግዲህ እስኪ ደግሞ በረዲ በልና ቃው ላይ ያድርገን ሆነ ቃል ያድርገን ማለት ነው። እንግዲህ ይሁንና እዚህ እንደዚህ ሆነ ማለት ነው። ግን ትንሽ ቃምቅ ያኔ ቀደመቅ ያለ ይመስሎኛል። ለሁለተኛው ጊዜ ፋት አርጎ እናንተ ያኔ ትንሽ ፋት አርጎት ያኔ ፋት ከለሩ ድምቅ ሳይል ትንሽ ያኔ ከለሩ ትንሽ እንትን እንዳለ ተወታ አድርጉት ማለት ነው። አውጡት። የኔን ቃምቅ የሆነ ይመስላል ግን ያው ችግር የለውም፣ ጉዳት የለውም እና አሁን ያው እቃውን ዝረቻለ እቃው ላይ ያደርገዋለሁኝ። ምክንያቱም ከአሁን በፊት ያኩበት የገዛሁበት እቃ ነበረ እና አሁን እዚህ ላይ ነው የማደርገው። ምክንያቱም ሳተበረደ በኋላ ያው ጃም ስለሚሆን ላይ ወርድ ይችላል ከበረድስቱ ላይ፣ ስለዚህ አሁን ገለብጠዋለው ማለት ነው። ምክንያቱም ከበረደ በኋላ እንትን አይልም። ግን ያው ድምቅ ያለ ሆኗል። ከለሩ ሞር እንትን ቢሆን ጥሩ ነው። ፋት ያኔ ከውጭ የምንገዛው አሁን ትንሽ እንትን ነው ከለሩ ፈታ ያኔ፣ ፈካ ያለ ነው ነጣ ያለ ነው። እና እንደዛ ቢሆን መልካሙ፣ ሁለተኛው እንደዛ አድርገዋለሁ። ዞሮ ዞሮ አሪፍ ወጥቶልኛል። ሁላችሁም ሞክሩት፣ ስሩት ማለት ከውጭ ከመግዛት ቁም ነገር እቤት ብትሰሩት መልካም ነው። እንዲያውም በራሳችን እጅ የተሰራ የተሻለ ነው ንጽህናውን ቢሆን ማለት ነው። ሰላማችሁ ይብዛልኝ። እንግዲህ በመጨረሻም ይኸው እዚህ ጋር ደርሷል። አስቀ ያለ ነጭ ላይንት ብያለሁ። አንቆርቆሪያ ነው ቀያለ አድርጌያለሁ። ብዙ ጊዜ ግን እኔ ከውጭም ገዛው በነገራችን ላይ ሀላዋ ውጭ ስገዙ እሱ ቅንብ ብላችሁ እንትን ካላችሁ ቃም ቃለ ቡኒ ድምቅ ያላለ ደግሞ ፋት አለ። ልክ እንደዚህ ቢጤ ራሱ ነፍሱ አለ። ግን ደግሞ ከዚህ ሊሆኑ ፈገግ ያለም አለ እና ያው ነው። ግን እኔ ብዙ ጊዜ የምጠቀመ ፈገግ ያለውን ነበረ። ይህም ቆንጆ ነው። እስኪ እንግዲህ ደግሞ ትንሽ በረድ ይበልና በእጅ እንትን ለውና እናየዋለን። እስኪ ይኸው እንግዲህ እናንተ ለእናንተ ለማሳየት ብዬ ቀነሳ አድርጌ አንስቼ ነበር። ማርያምን ራሱ መጥቷል፣ ሊገርማል፣ አስደንቆኛል። ይወራ ራሱ ሀልዋ መጣ። ይሄ ለእናንተ ያህል በረዳ አድርጌ ለእናንተ ለማሳየት ነው። አቀዝቅዥ እንትን ያልኩትኝ ይኸው በቃ ራሱ ሀልዋ ነው። ምንም ለውጥ የለውም። ያኔ ከፈርግ የለውም፣ በቃ ወይ ከውጭ ከምንገዛው ማለት ነው ልዩነት የለውም። ስለዚህ እየሰራችሁ ተጠቀሙ እላለሁ። እኔ ግን የመጀመሪያ ነው እስከዛሬ ራሱ አለመስራቴ ቁም ነገርን ይገርማል በእውነቱ። እና ይህን ይመስላል። የቪዲዮ መጨረሻ ግጭ ሁላችሁም ከተመቻችሁ ስሩ፣ ተጠቀሙበት ነው የምለው እኔ ተመችቶኛል። እና እንደዛ አይቼ ነው ራሱ ማርያም ለመስራት የተነሳሳሁትኝና ስሩና ተጠቀሙ ላለሁ። እንግዲህ እስከ ቪዲዮ መጨረሻ ስለተከታተላችሁኝ ከልብ አመሰግናለሁ። እንግዲህ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ። ሰላም ሁኑ።